ሰላም ጤና ስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምናመሻችሁ። አሁን ከመሸ ከጎንደር የተሰማ ሰበር መረጃ አለ። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ቃል አቀባይ አርበኛ ኪሎር ጎቤ ሰበር ዜናውን ቀጥታ ከግንባር ያደርሰናል። እስከ መጨረሻው አብራችሁን ቆይታችሁ መረጃውን ተከታተሉ፣ በአክብሮት እንጋብዛለን። ጤና ስጥልን አርበኛ ኪሎር ጎቤ፣ እስኪ የዕለቱን ሰበር መረጃ አድርሰን። መልካም አመሰግናለሁ። እንግዲህ ሰሞኑን ስርአቱ የደረሰበትን የፖለቲካ ኪሳራ ለማካካስ በብዙ ቦታ ፕሮፖጋንዳ ለመስራት እየተንቀሳቀሰ እንዳለ ይታወቃል። ቀደም ባለው ጊዜ በጎንደር ቀጠና መሰል ድርጊቶችን ለማድረግ ብዙ ነገር ሞክሮ አዳርም፣ ሌትም፣ ቀንም የተሰራ ኦፕሬሽን ተቋም መሰንበት ይታወቃል። ከዛ የቀጠለ በዛ የተሰራውን የፖለቲካ ኪሳራ ለማካካስ በዛሬው ዕለት ጎንደር ከተማ በድብቅ ጉብኝት ያደርጉሏል የስርአቱ የተወሰኑ ከፍተኛ አመራሮች። ይህ መረጃ ቀድሞ ወደኛ ደርሶን ነበር። ነገር ግን ከዚህ የተሻለ ሌላ ጥቃት መድረስ የምንችልበት መረጃ ቀድሞ ደርሶን ስለነበረ ይህም ጉብኝት ዝም ብለን ባላየ ስናልፈው ውለን ነበረ። እንግዲህ እዚህ ጎንደር ከተማ ላይ ጉብኝት ያደረግ ከዋለ በኋላ አመሻሹን ወደ ጎርጎራ ከተማ የሚሄዱበት የራሳቸው ፕሮግራም እንደነበራቸው በውስጥ መረጃ ቀድሞ ደርሶን ነበረ። በዚህ በመረጃው መሰረት ከምሸቱ አንድ ሰዓት ቀደም ብሎ አንድ ሄሊኮፍተር ከአዲስ አበባ ተነስቶ ወደ ጎርጎራ ከመጣ በኋላ የተወሰኑ ተሳፋሪዎችን አራብፈው እንደገና በድጋሚ ተመልሶ የመጣበት ሁኔታ ነበረ። እንግዲህ የመጀመሪያውን ሄሊኮፕተር ያው እንደ አብሪ ሊያበሩ የሚችሉ ሰዎችን ቀድሞ ልቆ ይሆናል ብለን በማሰብ የመጀመሪያውን ሄሊኮፕተር አሳለፍ ነው። በድጋሚ ግን በሁለተኛ ደረጃ የመጣው ከፍተኛ ባለሥልጣኖችን ይዞ የመጣ ሄሊኮፕተር ሊሆን ይችላል ብለን ስለገመትን እሱ ላይ ያነጣጠረ ጥቃት ፈጽመናል። በጥቃቱም ሄሊኮፕተሩ ሙሉ በሙሉ ጋይቷልኝ። እንግዲህ ምን ያህል ባለስልጣና ተጎድተዋል የሚለውን ምን ያህል ሙተዋል የሚለውን ነገር እንደገና የምናውቀው በአሁኑ ሰዓት ግን አውሮፕላኑ ሙሉ በሙሉ ጋይቶ ያለበት ሁኔታ ነው ያለው እና ይህን ተልእኮ የወሰዱት የአማራ ፋኖ ጎንደር ጠቅላይ ግዛት ልዩ ተወርዋሪ ሰራዊቶች ናቸው። እንግዲህ ከዚህ በፊት በከተማም እንደዚህ አይነት መሰል ኦፕሬሽኖችን ሊሰሩ የሚችሉ ተወርዋሪ ሰራዊቶችን አሰልጥነን በየከተማው አስርገናሉ ማለታችን ይታወሳል። ይህን ተመሳሳይ ድርጅት የፈቀሙት እንግዲህ ተመሳስለው እና ብዙ ዋጋ ከፍለው እንግዲህ አጥቶ ከመጥፋት ያልተናነሰ ልዩ ኦፕሬሽን ነው ቀጠነው ምን ያህል በስርአቱ ከፍተኛ ኃይል ይመራ እንደነበር ይታወቃል። እንግዲህ እዛ አካባቢ እንትን ሁሉ አለ፣ የሰራዊት ካምፕ አለ፣ የስርአቱ የሰራዊት ካምፕ ሁሉ አለ። ያን ሁሉ ከዛ ሁሉ ተከልለው ከዛ ሁሉ ተቀላቅለው ያን ሁሉ አልፈው እዛ ሁሉ መሰናክል አልፈው የራሳቸውን ሌላ ጊዜው መጥቀስ የማንፈልገውን ከሴኩሪቲ ያመጣር ማለት ነው መጥቀስ የማንፈልገውን የራሳቸውን ብዙ ጥበብና ዘዴ ተጠቅመው በአርፒጂ ሄሊኮፕተሩን ማጋየት እና ብዙ ጊዜው እነማን ናቸው ምን ያህል ይሆናሉ የሚለውን ቁጥሩን የማናውቀውን የስርዓቱ አገልጋዮች ማጋየት ችሏል ይላል። እጅግ በጣም እናመሰግናለን። ይሄ ታላቅ ድል ነው፣ አርበኛ ኪሩቤል ጎቤ። እውነት እንደ እውነቱ ከሆነ እንደዚህ አይነት ታላቅ ድሎች ለፋኖ ትግል ወደፊት የሚያራምዱ እንደሆኑ ይታወቃል። ከዚህ በኋላ ከሄሊኮፕተሩ በኋላ በአገዛዙ በኩል የተሰጠ ምላሽ ነበረ? ምንም ምላሽ የለም። አሁን ሞት ምሽት ሁለት ሰዓት ነው። ድርጊት የተፈጸመው ለአንድ ሰዓት አስር ጉዳይ አካባቢ ነው ሰዓቱን ተቀራራቢ ስለነበረ አሁን በከፍተኛ መደናገጥ ውስጥ ነው ያሉት። ምናልባት በዙሪያው መጀመሪያ ላይ ያደረሷቸው የሄዱት ይሁኑ ወይም ደግሞ እዛው የአየር ማረፊያ አካባቢ ጠብቆ የነበሩ ሰራዊቶች ይሁኑ አልታወቀም። ከፍተኛ ቁጥር ያለው ሀይል ወደ ሕክምና እየገባ ነው ብለውናል። እንግዲህ ሄሊኮፕተር ላይ የነበረው ሙሉ በሙሉ ስለጋየ ምንም እዛ ውስጥ ሰው ይተርፋል የሚል ግምት የለንም። በእኛ ግምት ምናልባት በዙሪያው የነበሩት በተከላካሪም በብዙ ነገር ጉዳት የደረሰባቸው ሊሆኑ ይችላሉ። እነሱን ወደ ሕክምና በማጓጓዝ እና በከፍተኛ ድንጋጤ ያለበት ሁኔታ ነው ያለ ምንም አጨፋ መሽትም የሰጠው ነገር የለም። እጅግ በጣም አመሰግናለሁ አርበኛ ኪሩቤል። በመጨረሻ በዚህ ጉዳይ ላይ ይህ እንደዚህ አይነት ታላቅ ስኬቶች የታየና ጽሁፍበትን ኦፕሬሽን እና እንደዚህ አይነት ትልቅ ምት መምታት ለፋኖ ትግል ያለው ፋይዳ ምንድን ነው? እንግዲህ እንደነዚህ አይነት ከዚህ በፊትም ደግመን ደጋግመን ተናግረናል። ትግሉ ላይ አሁን እየሰከነ የሚመስልበት የራሱ ሁኔታ አለ ትንሽ የተረጋጋ የሚመስልበት ይሄ የትግሉ እድገት በራሱ ያመጣው ባህሪ ነው። እንደ ከዚህ ቀደሙ በጣም ከፍተኛ ሪስክ ያላቸውን ተልእኮዎች ላመስ እንችላለን። ነገር ግን በተጠና መልኩ እንግዲህ አሁን ላይ በትግሉ ውስጥ ብዙ የወታደራዊ ሙያ ያላቸው ከአረበኞች በተጨማሪ ብዙ ወታደራዊ ሙያ ያላቸው ብዙ ጠበብቶች አሉና ይሄን ዘዴ በመጠቀም በሰከነ መልኩ ብዙ ጥቃቶችን ልንፈጽም እንደምንችል ከዚህ በፊት ቀድመን ተናግረን ነበረ። ተመሳሳይ ድርጊቶችን ቀደም ሲል በደርጊ ከተማ እና በተለያየ ቦታ እንደዚህ አይነት በፈንጅ ሁሉ የመምታትና መሰል ድርጊቶችን ስናደርግ መሰንበታችን ይታወቃልና ይህ በቴክኖሎጂ የታገዘ ነው፣ እጅግ በጣም በጥበብ የሚሰራ ይህ የትግል ውስጥክነት በራሱ እድገት ያመጣው ነው። እንግዲህ እንደምናስታውሰው ስንጀምር በጣም በኋላ ቀረብ የሚባልና በትንሽ መሳሪያ ነበር የጀመርነው። አሁን ላይ ደግሞ ይሄና መሰል ጥቃቶችን የምናደርጋቸው የትግል እድገቱ በባህሪው ይዞት የመጣ እድገት ነውና እንደዚህ አይነት ድርጊቶች ከዚህ በኋላ ተጠናክረው የሚቀጥሉ ነው የሚሆኑት። ይሄ የትግል እድገትም አንድ ማሳያ ተደርጎ ነው የሚታየው ማለት ነው። ይላል እጅግ በጣም አመሰግናለሁ አርበኛ ኪሪር ጎቤ። እንግዲህ ጠዋት በሚኖረው መረጃ ደግሞ ተጨማሪ ሀሳቦች እና የተጣሩ መረጃዎች ዘንድ እንደምጠብቀን ተስፋ እናደርጋለን። ከልብ አመሰግናለሁ ወንድም አለም። አመሰግናለን። አሁን ጋር የተከበራችሁና የተወደዳችሁ ክቡራን ቤተሰቦቻችን እንደሰማችሁት፣ ዛሬ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ታላቅ ድል አስመዝግቧል። ይህ ታላቅ ድል ደግሞ በፋኖ የትግል ታሪክ የመጀመሪያ የሆነውን የብልጽግናን ሄሊኮፕተር ከአየር ላይ ያወረደበት ነው። እንደሰማችሁት፣ እንግዲህ አርበኛ ኪሪር ገቢ በዝርዝር ነግሮናል። ተጨማሪ መረጃዎቹን በነገው ፕሮግራማችን ይዘን እንቀርባለን። አጠቃላይ አጠቃላይ መረጃዎቹን በነገው የዜና ሰዓታችን በዝርዝር ይዘን የምንመለስ ይሆናል። ፋኖ ያሸንፋል ስንል ከዚህ የተነሳ ነው። የአማራ ሕዝብ ትግል እንዲሁ ወደ እንደማይቀለበስ ደግሞ የዛሬው ድል አንዱ ማሳያ ነው። ድል ለአማራ ሕዝብ፣ ድል ለፋኖ። ጤና ስጥልን። በሰላም ደሩ።